እግዚአብሔር ግን ለምን ይዘገያል? በጾም ጸሎት፣ በጸሎት በብዙ ትህትና፣ ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይ ነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል? እግዚአብሔር ችግራችንን ለመፍታት እንቆቅልሻችንን ለመመለስ ጤናችንን ለመፈወስ ለምን ይዘገያል? እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል ሁሉን እያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድነው እግዚአብሔር የሚዘገየው? እሱ ብቻ አይደለም ሁኔታችንን ለማስተካከል በጣም ብዙ ባልጠበቅነው አቅጣጫ ምስቅልቅል ያሉብን የህይወት መንገዶች አሉ እግዚአብሔር እንዲያስተካክልልን የምንፈልጋቸው መለኮታዊ ጣልቃ ግብነት የምንጠይቅባቸው በጣም ብዙ ጉዳዮች አሉ። በህይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። ለእያንዳንዱ አላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ አላማ አለው። ብዙ ጊዜ የተነገረን ነገር ምንድን ነው? ለእያንዳንዱ አላማ ጊዜ አለው የሚል ነገር ተነግሮናል። አሁን በትክክል ለእያንዳንዱ አላማ ጊዜ አለው፣ አት ሴም ታይም ለእያንዳንዱም ጊዜ ደግሞ አላማ አለው። እግዚአብሔር ዝም ብሎ የሚያወጣው ፀሐይ፣ የሚያስገባው ፀሐይ የለም እግዚአብሔር የሚያነጋው ሰው የሚያመሸው ወይም የሚያመጣው የሚያስኬደው ዘመን የለውም። እያንዳንዱ ጊዜ በእግዚአብሔር ዘላለማዊ እቅድ ውስጥ ለዓላማ ነው የተዘረጋው። ሲዘገይብን ቅር ይልናል፣ በጣም ይደብራል። ነገሩ አልፈታ ብሎ ሲል ያስጠላል፣ በጣም ይሰለቻል። ትክክል ነው። ነገር ግን ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ ዓላማ ካለው የሚያዋጣው ከዚህ ዓላማ ጋር መተባበር ከዚህ ዓላማ ጋር መስማማት ነው እንጂ ቅሬታ ወይም ክርክር አይደል የሚያዋጣው። በጣም የምታቋታና የመካንነቷን ወራት ከእግዚአብሔር ጋር ለመቀራረብና ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። እንደምታስታውሱት ምራቷ በአመት በአመት ወይ በየሁለት ዓመቱ በየሶስት ዓመቱ ስትወልድ፣ ሀና ግን የመካንነቷን ወራት በሚገባ የተጠቀመችበት አይነት ሴት ነች። ምን ማለት ነው? ከእግዚአብሔር ጋር ለመቀራረብ፣ ከዓላማው ጋር ለመስማማት መካንነቷን ተጠቅማበታለች። የዘገየባችሁ ነገር፣ የተዘጋባችሁ ነገር፣ የቆየባችሁ ነገር፣ ያልተፈታውን ችግራችሁን፣ ያልተመለሰውን እንቆቅልሻችሁን ከእግዚአብሔር ጋር ለመቀራረብ ከዓላማው ለመስማማት እየተጠቀማችሁበት ነው ወይስ እግዚአብሔርን ለማማት ከሀሳቡ ለመውጣት ለማኩረፍ ወይም ልዩ አቴንሽን ልዩ ትኩረት ለማግኘት እየተጠቀማችሁበት ነው? የብሉይ ኪዳኗ ሀና ብቻ አይደለችም። የአዲስ ኪዳኗም ሀናም በሉቃስ ወንጌል ላይ የምታገኟት ያንን መበለትነቷን ለጸሎት አገልግሎት ተጠቅማበታለች። ትዝ ይላችሁ ከነበረ ገና በልጅነቷ ባል አገባች፣ ብዙም ሳይቆይ ልጅም ሳትወልድ ባሏ ሞተባት። ከዛ በኋላ ያንን መበለትነቷን ለረዥም ዘመን የተጠቀመችበት ለጸሎት አገልግሎት ነው። እንግዲህ የመዳንን ተስፋ የእግዚአብሔርን ርስት ክብር፣ ባለጠግነቱን፣ አባትነቱን የሚያዩ ሰዎች በዛ የመዘግየት ወራት ከእግዚአብሔር ጋር የተቀራረቡ ከዓላማው ጋር የተስማሙ ሰዎች ናቸው እንጂ ወዳጆች፣ የጠየቁ ሁሉ አልተመለሰላቸው፣ የፈለጉ ሁሉ አላገኙም፣ እጃቸውን የዘረጉ ሁሉ አልተቀበሉም። ስለዚህ የእርሱ መንገድ እንደኛ መንገድ አለም። እኛ የምንፈልገው መንገድ ሃይዌ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። እግዚአብሔር ለመዘግየቶቻችን አላማ አለው። ዊዝ ኖሪዝን እግዚአብሔር ነገራችንን ሆልድ አላረገውም፣ አልያዘውም ምክንያት እግዚአብሔር ነገሩን አላቆየውም እና ሁልጊዜ እንደምናገረው እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ እንደሆነ ከበፊት እንደምነግራችሁ እግዚአብሔር በመዘግየቱ ውስጥ ከውጫዊ ጉዳያችን ጋር ብቻ ሳይሆን እግዚአብሔር ውስጣችንንም ሊፈውሰው ይፈልጋል። ውስጣችንን ሊያስተካክለው ስለሚፈልግ የተወሰነ ጊዜ እግዚአብሔር ሆልድ ያደርገዋል። ስለዚህ የእናንተ ምርጫ ነው። መዘግየቶቻችሁን ለማጉረምረም ወይም ለማገልገል፣ ለመከራከር ወይም ደግሞ ለእግዚአብሔር ክብር መጠቀም ትችላላችሁ። አሮን የሚባለው የሙሴ አገልጋይ የእግዚአብሔር ባሪያ ሙሴ ሲዘገይ በት ያንን መዘግየት ተጠቅሞ ህዝቡን ወደ ጣዖት አምልኮ መራው። ሙሴ ዘገየ። ሙሴ ስለዘገየ አሮን ይሄንን የሙሴ መዘግየትን ተጠቅሞ ህዝቡ ለመጣለት ጥያቄ ፍቃዱን በመስጠት ህዝቡን ወደ ጣዖት አምልኮ ወሰደው። ሙሴን ከመጠበቅ ሙሴ መጥቶ ከሱ ያስጀመራቸውን መለኮታዊ ምሪት አሁንም በትግስት ጠብቆ ከመቀበል ይልቅ እንደገና አቅጣጫ ቀየሩ። አሮን ምን አደረገ? ህዝቡን ወደ ጣዖት አምልኮ ወሰደው። እሱ ብቻ አይደለም፣ ትዝካላችሁ፣ ሳኦል የሚባለው የእስራኤል ንጉስ፣ የእስራኤል ወታደሮች አብረውት ነበሩ ታውቀው ታውከው ነበር። የእስራኤል ወታደሮች በጣም ፈርተው በየጥሻው በየዋሻው ስር ተደብቀው ነበር። ከከበበው ከነበረበት ሁኔታ የተነሳ ሳውል ተጨንቋል። ወታደሩ ተጨንቋል። በጣም ግራ ገብቷቸዋል። እሱ ብቻ አይደለም። ሳሙኤል ደግሞ ምን ብሎታል? እመጣለሁ ጠብቀኝ ብሎ ሰባት ቀን ቀጥሮ ሰጥቶታል። እና የእግዚአብሔርን ቃል ስታነቡ ሳውል ሳሙኤልን ሰባት ቀን ጠብቆት ሳሙኤል ግን አልመጣም ይላል። ጠበቀው እኮ በጌልጌላ ሆኖ ጠበቀው ብሎ ይናገራል። በእስራኤል ልማት ደግሞ አንድ ጉዳይ አለ። ወደ ጦር ሜዳ ከመሄዳቸው በፊት ከእግዚአብሔር ሞገስን ለመለመን የሚቃጠል መስዋዕትን ያቀርባል። አሁን መምጣቱን ደግሞ ሲመለከቱ ጦርነቱ አለመጀመሩ ሲመለከቱ የፍልስጥማያንን ብርታት ጥንካሬ ብዛት ደግሞ ሲመለከቱ የሳኦል ወታደሮች ተበታተም መበታተናቸውን ሲመለከት አሁን ሳኦል ግራ ገባ አጣብቅኝ ውስጥ ገባ በዚህ በኩል ጠንካራ የፍልስጤም ወታደር ብዙ ቁጥር ያለው ተሰብስቧል በዚህ ደግሞ የእሱ ሰራዊት እየተበተነ ነው የሚያደርገው ነገር ግራ ሲገባው እመጣለሁ ጠብቀኝ ያለው ሳሙኤል ደግሞ ሲቆይበት ሳኦል በቀጥታ ምን አደረገ የሚቃጠለውን መስዋዕትና የህብረቱን መስዋዕት አምጡልኝ ብሎ ሰዋው በጣም የሚገርማችሁ ነገር ልክ እንደጨረሰ ሳሙኤል መጣ። ምንድን ነው ያደረገው ብሎ አሉ። በቃ አንተ ቆየህብኝ፣ ከእግዚአብሔር ሞገስን ልለምን የሚቃጠለው መስዋዕት ሰው አሉ። ሞኝነት አድርጋ አሉ። ዛሬ ዙፋንን አታለ። አሮን ሰዎች ገፋፍተውት ህዝቡን ወደ ጣዖት አምልኮ መራ። ምክንያቱም ሙሴን መጠበቅ ሙሴ ዘግይቶ ስለነበረ በውጤቱም ብዙ ሰዎች ለሞት እንደተዳረጉ መጽሐፉን ስታነቡ ታገኛላችሁ። ሳኦል ደግሞ ሁኔታው አስጨንቆት ሁኔታው ገፋፍቶት ዙፋኑን አታ። በጣም የሚገርማችሁ ዳዊት ልክ እንደ አሮንም ልክ እንደ ሳኦልም ሰዎችም ገፋፍተውት ያውቃሉ ሁኔታውን ማስገድዶት ያውቃል። ነገር ግን ለእነዚህ ነገሮች እጁን አሳልፎ አልሰጠም። ወዳጆቼ በመዘግየት ውስጥ የሚገጥማችሁ ፈተና ጥሪያችሁን በእጃችሁ መንገዳችሁን በኃይላችሁ እንድታደርጉ ሰዎችና ሁኔታዎች ይገፋፏቸዋል። አንደኛ በአንድ በኩል ሁኔታው ከማይክ በላይ ይጮሃል፣ በሌላ በኩል ደግሞ ሰዎች እንደ ሞኝ እንደ ፋራ እግዚአብሔርን መጠበቅ እንዳላወቂነት አድርገው ይገፋፏል። አቅም አለ፣ ችሎታ አለ፣ ገንዘብ አለ ወይም ሰው አለ። ስለዚህ ከመጠበቅ ወይም እግዚአብሔር በህይወት አላማ ከሰነቀበት መዘግየት አንተን ለማውጣት ብ ብዙ ግፊ፣ ብዙ ጫና ይደረጋል። ዳዊት የዘላለምን ዙፋን ከእግዚአብሔር ሲቀበል ሁኔታም ሲገፋፋው ነበር፣ ሰውም ሲገፋፋው ነበር። ትዝ ካላችሁ ሳኦል ተኝቶ ባገኘው ጊዜ ወታደሩ እንደዚህ ያለው፣ አንድ ጊዜ መተዋለው አልደግመውም አለው። ተዋለው እግዚአብሔር በቀባው ለእጅን አታንሳል። በሙሴ መዘግየት ምክንያት አሮን ከህዝቡ ጋር ተባብሮ የእስራኤልን ህዝብ ወደ ጣዖት አምልኮ እንደመራ ልክ እንደዚህ ከውጭም ሆነ ከውስጥ ሰዎች በሚያደርስባችሁ ጫና ከቀፈሳችሁት ፍቅር ከዳናችሁበት እውነት ወደኋላ የምታፈገፍጉ ሰዎች ከእግዚአብሔር ሀሳብ ትወጣላችሁ እንጂ ሀሳባችሁን አታሳ ከእግዚአብሔርም ጋር ያለው ነገራችሁ ይበላሻል። አት ዘ ሴም ታይም ነገሩንም እጃችሁ ማስገባት አትችሉም። ሞት፣ ጥፋት፣ ውርደትና ሽንፈት ከፊት ለፊታችሁ ሊኖር እንደሚችል ምንም ነቢይ መሆን አይጠበቅብኝ። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ መጣለው ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል። ጠላታችሁን ይወልዳል። ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም። እያመለኩ ጊዜያቸውን፣ እድሜያቸውን፣ ገንዘባቸውን፣ ጉልበታቸውን በእግዚአብሔር ፊት እያፈሰሱ ከመኖር ስለዘገየባቸው፣ ስለተበላሸባቸው ነገር ምክንያት ፊታቸውን ወደ ዓለም እያዞሩ ያሉ ሰዎች በጣም ብዙ ናቸው። እሱ ብቻ አደም ልክ እንደ ሳኦል እግዚአብሔር ክብርም፣ ሞገስም ስልጣንም ሰጥቷቸው ሳለ ነገር ግን ሁኔታውን በመፍራት እግዚአብሔርን ባለማመን በዘገየባቸው ነገር ላይ መታገስ ባለመቻላቸው ምክንያት ከእግዚአብሔር ሀሳብ ያፈነገጡ ነገራቸውን ሉዝ እያደረጉ ያሉ ብዙ ሰዎች አሉ። ቆንጆ ትዳራቸውን ሉዝ እያደረጉ ያሉ እግዚአብሔርን ታግሰው ይስሐቅን ከመሳም በአቋራጭ ሄደው ትዳራቸውን በትነው አላስፈላጊ ችግርና ስቃይ ውስጥ እየገቡ ያሉ በጣም ብዙ ሰዎች አሉ። ወዳጆቼ ልክ እንደ ሳኦል ክብራችሁንም ወገሳችሁንም ዙፋናችሁንም እንዳታጡ ልክ እንደ አሮንም ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር ለመዘግየቶቻችሁ ዓላማ እንዳለው እንድትረዱ ይገባል። በዛ ምክንያት ውስጥ እግዚአብሔር እናንተን ሲያሳልፍ ፕሮግራም አለው። እግዚአብሔር ያቀለለ እናንተ ይከብዳል ለሌላው እንደ ቀልድ የሆነ ለእናንተ በከፍተኛ ውጣ ውረድ ሁሉ ላይሆን ይችላል። ቅድም ነግሬያቸዋለሁ። በተለይ እግዚአብሔር በእናንተ ላይ ፕሮግራም ካለው እቅድ ካለው ካስታወሳችሁ፣ የጴጥሮስ ወደሆነው ታንኳ ጌታ ገባ ይልና የጴጥሮስን ጥያቄ ሳይመልስ የጴጥሮስ ታንኳ ላይ ቁጭ ብሎ ነገሩን ከጨረሰ በኋላ ይላል፣ ወደ ስምዖን ጴጥሮስ ዞር አለ ይላል። በእናንተ ጊዜ በእናንተ ገንዘብ በእናንተ ጉልበት እየተጠቀመ የእናንተን ጥያቄ ሳይመልስ የሌሎቹን እንቆቅልሽ እየፈታ ልታዩት ትችላላችሁ። ይሄ ማለት ከእናንተ ጋር ፕሮግራም የለውም ማለት ማለት አይደለም። ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ፣ የሚነዳ ሳይሆን የዘላለም ስለሆነ ህያው ስለሆነ ከሚታየው ያለፈ ስለሆነ ለዚህ ነው እግዚአብሔር የእናንተን ነገር ሆልድ አድርጎ በእናንተ በኩል የሌላ ሰው ጥያቄ ሲመልስ የምትመለከቱት። ዛሬ እግዚአብሔር አምላክ በቃሉ በኩል መንፈሳችሁን ያድሳል። በእነዚህ ቀናቶች ውስጥ እንደገና አምላክ በቤተ ክርስቲያናችን በእንደገና መንፈስና ክብር እያለፈ ይሰራል። ልክ ነው። ሁኔታው ይገፋፋል። ሁኔታው ይገፋፋል። እስከ መቼ እያጣችሁ፣ እስከ መቼ እየነጣችሁ፣ እስከ መቼ እየተቸግራችሁ፣ እስከ መቼ ያወቃችሁ እየቻላችሁ ከማንም በተሻለ መንፈሳዊ አራዳም ሆናችሁ ስታበቁ እግዚአብሔር አምላክ ቁጭ ካረጋችሁ፣ ፕሮግራም አለው በእናንተ ህይወት ውስጥ። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ነገር አለ። ለእግዚአብሔር ግን ለምን ይዘገያለሁ? ወደ መልሱ ከመምጣታችን በፊት እግዚአብሔር እየነገራችሁ ነው። በመዘግየታችሁ ምክንያት በቆየባችሁ ነገር ምክንያት ፊታችሁን ከእግዚአብሔር እንዳትመልሱ፣ እግዚአብሔር አምላክ ዛሬ እየተናገራችሁ ነው። እየሰጣችሁን ነገር እንዳትፈጡ በጌታ በኢየሱስ ስም ጸለይ። በዳዊት ህይወት የሆነው ያ የህይወት ክብር ለእናንተ ይጨመርላችሁ በመቀባቱና በመንገሱ መካከል 13 የመዘግየት ዓመታቶች ነበሩ። በእነዚህ ሁሉ መካከል ግን ከእግዚአብሔር ዓላማ ጋር ሲስማማ ከእግዚአብሔር ጋር ሲቀራረብ እንደነበረ ዛሬ ባርካችኋለሁ። በቆየባችሁ ነገር ምክንያት ከማጉረምረም ወደ ማገልገል ትሻገራላችሁ። ከማለቃቀስ ወደ መዘመር ትገባላችሁ። እየዘመራችሁ ነገራችሁን ትቀበላላችሁ። እያገለገላችሁ እግዚአብሔር ይጎበኛችዋል። ዓይኔ ማዳንህን አይቷል፣ ባሪያህን አሰናብተው እንዳለ በጣም ክፍላችሁ ቆማችሁ እግዚአብሔርን እያገለገላችሁ የጠበቃችሁትን ያንን አይኖቻችሁ ያያለሁ። ወይኔ አይኖቻችሁ ያያለሁ። ልክ ኤልሳቤጥንና ዘካርያስን እግዚአብሔር እንደጎበኛቸው በዘገየባችሁ ነገር ውስጥ እግዚአብሔር ይጎበኛቸዋል። ወዳላችሁበት ነገር እግዚአብሔር ይመጣል። ችግርተኛ መስላችኋል፣ ልክ ነው። ኪሳች ውስጥ የለም፣ ልክ ነው። አካውንታች ውስጥ የለም፣ ልክ ነው። ብዙ ጥያቄ ያለባችሁ ግን፣ ይሄ ሁሉ ሆነ እያለ ሰው የሚኖረው በሀገሩ ሳይሆን በመንፈሱ ስለሆነ ሰው የሚኖረው በደሞዙ ሳይሆን በመንፈስ ቅዱስ ኃይል ስለሆነ በጌታ በኢየሱስ ስም ችግርተኛስል መስላቸው አትታዩ። ተስፋ ቢስ መስላችሁ አትታዩ። ሀዘንተኛ መስላችሁ አትታዩ። ስትታዩ ነገር የዘገየበት አይደል የምትመስሉት? ስትታዩ ነገር የቆየበት አይደል የምትመስሉት? ለምን ስላልቆየ ስላልዘገየ ሳይሆን ከእግዚአብሔር አላማ ጋር ስለተስማማችሁ ፊታችሁ ላይ ያለው ብርሃን በኢየሱስ ስም ለብዙዎች እስከሚያስደንቅ ድረስ ይሆናል። መዘግየት በልባችን ውስጥ ያለውን የሚያሳይ መስታወት ነው። በጣም እግዚአብሔር መዘግየትን የሚፈልግበት ምክንያት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር አምላክ በልባችን ውስጥ ያለውን ነገር የሚያይበት መስታወቱ ስለሆነ ነው መዘግየት። ለዛ ነው ሰዎችን ወይንስ እግዚአብሔርን እንፈራለን፣ ሰዎችን ወይንስ እግዚአብሔርን እናፍራለን፣ በራሳችን ወይንስ በእግዚአብሔር እንታመናለን የሚለውን የሚያሳይ መስታወት ነው መዘግየት። ስለዚህ በልባችን ውስጥ ያለውን የሚያሳይ መስታወት ስለሆነ ነው መዘግየት። እግዚአብሔር አምላክ አደርጋለሁ ወይም ሰራለሁ ወይ እንደዚህ ይሆናል ካለ በኋላ ጉዳዩን ሆልድ ያደርገዋል። በምንድን ነው የምትታመነው? በማን ነው የምትመካው? ማን ነው የተደገፍከው? ማን ነው ተስፋ ያደረግከው? ይሆናል ስትል አረገዋለሁ ስትል ደርስበታለሁ ስትል ወጣለሁ ገባለሁ ስትል ጋሻ መከታ፣ ዋስትና፣ ምርኩዝ ያደረከው ማንን እንደሆነ የሚታየው በመዘግየት ውስጥ ነው። ነገሩማ ቶሎ ከሆነ ማንን እንደታምክ አይታይም። ስለዚህ እግዚአብሔር አምላክ መዘግየት በሰው ልብ ውስጥ ያለውን ነገር የሚያሳይበት መስታወት ስለሆነ ነው። ታውቃላችሁ ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል የከበበክ ነገር ውሸቱን እንደሆነ ሊያሳይ ሲፈልግ ከአንተ ኮንዲሽን አንጻር እንደከበቡ ሊያሳይ ሲፈልግ እሱ ብቻ አጥንቶ ሰዎችን በእናት ማጸን ያዋደደ ቢሆን ባይሆን በክረምት በበጋ፣ በጊዜውም ያለ ጊዜውም እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ እንድታውቅ ስለሚፈልግ በደሞዝ በጉልበት በአቅም በኃይል እንዳትታመን ስለሚፈልግ፣ ለምን በመዘግየት ውስጥ ብዙ ነገሮች ይንጠባጠባሉ፣ ብዙ ነገሮች ይራገፋሉ። መዘግየት የእግዚአብሔር ወንፊት ስለሆነ ብዙ ነገሮች ይራገፋሉ። ወዳጆች፣ አምናለሁ እኔም አምነው ዕድሜን አይደለም፣ እኔም አምነው ባዮሎጂን አይደለም፣ እኔም ማምነው ደሞሴን አይደለም፣ ትምህርት አይደለም እያረጀ እየደከመ አቅም እየጨመረ ነው። አምናህል፣ ነው የአብርሃም አምላክ። ለዚህ ነው አብርሃም መጽሐፍ ሲናገር የሌለን እንዳለ አርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተባለ አሉ። እንደዛ ተናገረ። የሌለን እንዳለ አርጎ በሚጠራ ለሙታን ሕይወትን በሚሰጥ ለዚህ ነው አብርሃም መጽሐፍ ሲናገር እንደዚህ ይላል። ሙት ከሆነው ከሳራ ማኅጸን የሞተ ሰው ከሚመስለው ከአብርሃም እንደ ሰማይ ከዋክብት እግዚአብሔር ልጆችን ዓለምን ባረከ። ዛሬ ባርካቸዋለሁ። ዘግይቷል፣ ዳስ ማተር። እድሜያችሁ ሄዷል፣ ጉዳዩ አይደለም። እግዚአብሔር አምላክ የተናገረውን ፈጽሞ ያሳያቸዋል። ይሆንልኛል ይሳካልኛል ብለ ስትዘምር፣ ይሆንልኛል ሊሳካልኛል ያልከው እድሜ ከሰላሳዎቹ መታች ስለሆነ ነው? ነወይስ ውጭ አገር ዘመር ስላለ ነው? ነወይስ ባለስልጣን ስለምታውቅ ነው? ነወይስ ከሰፊው ማህበረሰብ መካከል ተወላጅ ስለሆንክ ነው? ግን እነግርሃለሁ፣ እግዚአብሔር ምስክሬ ነው። ያለና የሚኖር ሁሉን አዲስ የሚያደርግ እግዚአብሔር አምላክ ዘገየ ባላችሁት ጉዳይ ላይ ከተፍ ይላል። አድሞ ጣልቃ ገብቶ ታሪክን ይቀይራል። ጌታ ኢየሱስ እንደዚህ ያለ ለደቀ መዛሙርቶቹ አላዛር ተኝቶ አላቸው ሞቶ አይደለም ዛሬ እነግራቸዋለሁ ነገራችሁ ተኝቶ እንጂ አልሞተም ከተኛበት ይቀሰቀሳል በኢየሱስም ይቀሰቀሳል ሥራችሁ ተኝቶ እንጂ አልሞተም እግዚአብሔር ይቀሰቅሰዋል እና በጣም ይገርማቸዋል ቤት ሠርቶ ከጨረሰ ወይም እጣ ከወጣለት ሎተሪ ከደረሰው ነገሩ ዘግይቶ የዘመረ ሰው ሰማይና ምድርን ያሸብራል ይገርማል ጨለማው ጥልቁን ሁሉ ነው የሚያሸብረው ለምን መዝሙሩ ከሁኔታው ጋር የተገናኘ አይደለም መዝሙሩ ከጥያቄው ጋር የተገናኘ አይደለም ክብር ለሚገባው በዙፋኑ ላይ ላለ አምላካችን ለሆነ ነገሩ ቆየ ብለን ፊታችንን ለሌላ አናዞርም። ጉልበታችንን ለጣዖት አናንበረክቅም። አንተ ነገሩ ቢቆይም ባይቆይም እግዚአብሔር አምላካችን ነው። ልጅ ቢሰጠን ባይሰጠን፣ በር ቢከፍት ባይከፍት፣ ቢስተካከል ባይስተካከል እኛ እናምናለን ያለው አንፃር አይደለም እሱ ሚታመን አምላክ ስለሆነ ነው። ቆየ ብለን ምክንያት አድርገን ከእግዚአብሔር ጋር ለዘመናት የነበረውን ወዳጅነታችንን ምናበላሽ ሰዎች አይደለም። ጌታ ኢየሱስ ወደ እነ ማርያም ቤት እንደተጓዘ ዛሬ ማለዳ እግዚአብሔር ወደ ቤታችሁ ይመጣ። አንድም ቀን እግዚአብሔር ከሥራ ውጭ ሆኖ አያውቅም። ለምን መሰለህ? እግዚአብሔር ሲሰራ ያላየኸው፣ እግዚአብሔር ሲሰራ አዋራ አያቡንም። እግዚአብሔር ሲሰራ መንገድ አይዘጋም። እግዚአብሔር ሲዘጋ ድንጋይ አያጮህም! እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው አዳምን አስተኝቶ ሔዋንን እንደሰራለት። ጸጥ ካለ ጉዳዩ እግዚአብሔር ትቷችሁ ሳይሆን ነገራችሁ ውብ አድርጎ እየሰራው ነው። ጳውሎስ ለፊልጵሶስ ሰዎች ሲጽፍላቸው እንደዚህ አለ። በእናንተ መልካሙን ስራ የጀመረው በእናንተ የተጀመረውን ስራ የጀመረው ቀበሌው አይደለም፣ መንግስት አይደለም፣ ቤተሰብ አይደለም፣ እግዚአብሔር ነው የጀመረው። በእናንተ በስንቶቻችሁ እንደሆነ አውላውቅም ግን በሁላችሁም እንደሆነ አምናለሁ። በእናንተ የተጀመረ መልካም ስራ አለ። ይህንን መልካም ስራ እስከ ኢየሱስ ክርስቶስ ቀን ድረስ እንደ ከሚፈጽመው አለ። ዛሬ ነግራቸዋለሁ፣ እግዚአብሔር የጀመረውን ህይወታችሁን እግዚአብሔር ይጨርሰዋል። የእናንተ አስተዋጽኦ አያስፈልገውም። የእናንተ ጣልቃ ገብነት አያስፈልገውም። እግዚአብሔር በዝምታ ይሰራዋል። አንተ በአገልግሎት ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ በክብር ላይ ነህ፣ እግዚአብሔር በስራ ላይ አንተ ትዘምራለህ፣ እግዚአብሔር ስራውን ይሰራል። ልጅን በእናቱ ማህፀን ሲሰራው ድምፅ አይሰማም፣ ይገርማል። ምናልባት እናትየው እንቅስቃሴውን ከመረዳት ባለፈ ጎረቤቱ አይሰማም፣ ሌላው ነገር አይሰማም። አጥንት ከአጥንት እየተዋደደ የነርፍ ስርዓት፣ የልብ ምት፣ ጠቅላላ ሰውነት ሲስተም ይገነባል። ይገርማል። እግዚአብሔር የሚገርም በጣም ውስብስብ የሆነ ትልቅ ከተማ የሚያክል ብሬን በእናት ማህፀን ድምፅ ሳያሰማ እንደሚሰራ ከተማችሁን፣ ቤታችሁን፣ ህይወታችሁን እግዚአብሔር አምላክ በሰራ ላይ ነው። ለመሰለም አይጣደፈውም ያለ የድምጽ የማያሰመው ያዙ ይልቀቁኝ የማይለው ውጤቱን ያውቀዋል። እየገባበትንም እያለፍክበት ያለውን ውጤቱን እግዚአብሔር በደንብ ያውቀዋል። ጌታ ኢየሱስ አላዛር እንደታመመ ሲነገረው እንደዚህ ያለ ይሄ ለሞት የሚያበቃ አይደለም። ሁለት ቀን ቆየ ሁለት ሳምንት አላዛር ከሞት የተነሳው ጌታ በአራተኛው ቀን ስሙን ስለጠራው አይደለም፣ ትንሳኤና ህይወት ጌታ ስለሆነ ነው። ከአርባ ቀንም በኋላ ይምጣ ከአርባ ወርም በኋላ ይምጣ ከጌታ አላዛር የሚል ስም ከወጣ አላዛር ከገባበት መቃብር ይወጣል። እነግርሃለሁ ውጤቱን ያውቀዋል እግዚአብሔር። ሴጣን ውጤቱን ለማስ ቀይር ነው የሚሯሯጠው፣ እዚህም እዚያም የሚሄደው ጌታዬ ግን የሚረጋጋው ውጤቱን ስለሚያውቀው ነው። ያንተ ጉዳይ በሰውጅ ላይ ነው። ያንተ ጉዳይ በሰውጅ ላይ ነው። ይሄ ጉዳይ ማለት ዛሬ እነግርሃለሁ፣ ውጤቱ ያለቀ የተጠናቀቀ በጌታ እጅ ላይ ነው። አሜን ይባላል። ጠላቴ ሆይ ደስ አይበለ፣ በወርቅ እንኳን እነሳለሁ። ውጤቱ ይታወቃል። ስለዚህ እኔ ልመርቃችሁ፣ የልጆቻችሁ መጨረሻ ውጤቱ ይታወቃል፣ ብር እንጂ ውርደት አይደለም። የህይወታችሁ መጨረሻ ውጤቱ ይታወቃል፣ በረከት እንጂ ችግር አይደለም። በሰዎች መውደቅ አይደለም። ዛሬ እነግርሃለሁ፣ እግዚአብሔር ጊዜው በደረሰ ጊዜ ልጁን እንደላልጁን እንደላከ ልክ እንደዚሁ አሁን ያንተ ጊዜ ነው። እኔ አምናለሁ መላኩን ይልቃል። በመዘግየት ውስጥ እግዚአብሔር የሚያስደ የሚያስደስትን ነገር እግዚአብሔር አንተን ኪልኪል አያጫውትህም። እግዚአብሔር ያውቃል። ባህሪና እምነትህ እንዲያድግ የሚሆንበትን መንገድ እግዚአብሔር ያውቃል ታሱ እግዚአብሔር በመዘግየት ውስጥ የሚያስደስትህን ያውቃል፣ የሚያሳድግህን ያውቃል። እግዚአብሔር በጣም የሚያስጨንቀው ያንተን የሚያስደስትህ ጉዳይ አይደለም፣ እምነትህንና ካራክተርህን የሚያሳድግ ጉዳይ ነው እግዚአብሔር የሚያሳስበው። አንዳንድ ጊዜ እግዚአብሔር ሲዘገይብን የሚሰማን ስሜቶች አሉ። ከሚሰማን ስሜቶች አንዱ እግዚአብሔር እንደማይወደን አይወደኝም፣ እግዚአብሔር ስለኔ ግድ አይለውም፣ ቸርነቱን ሁሉ እንጠራጠራለን። በጣም የሚገርማችሁ ግን በዮሐንስ ወንጌል መጽሐፍ ምዕራፍ አስራ አንድ ቁጥር አምስት ላይ ማርያምንም አላዛርንም ማርታንም ኢየሱስ ይወዳቸው ነበር ይላል። አሁን ሲዘገይባችሁ የእግዚአብሔርን ፍቅር የምትጠራጠሩ ሰዎች ሲቆይ ነገሩ እጃችሁ ላይ ሲበላሽ ስለማይወደኝ ነው ጌታ ልትሉ ትችላላችሁ። ግን እንደሱ እንዳታስቡ ግድ የለውም እንዳትሉ እንዳታስቡ። ጌታ በህይወታችሁ የዘገየ የመሰላችሁ ፈልጋችሁት ያልመጣው በቦታ ርቀት ምክንያት አይደለም። ከስትንፋሳችሁ ይልቅ ቅርብ ነው እግዚአብሔር። የሚዘገየው የተሻለ ነገር ሊሰጣችሁ፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለው ዋጋ ያለው በእሳት ተፈትኖ የሚያልፍ ውድ ሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁልጊዜ እንደምናገረው ታውቃላችሁ፣ ወጥ ማለት የዱቄትና የውሃ ቅልቅል የዘይት ብጥብጥ ማለት አይደለም። ባለሙያ ያልሰራ ወጥ እንጀራ ላይ ስታወጣው ውሃው ከታች ይፈሳል ብዬ ሳወራ ሰምታችኋል። ስለዚህ ባለሙያ የሆኑ ሰዎች ጊዜ ወስደውበት ነው ወጡን የሚያጣፍጡት ጣት የሚያስቆረጥብ የሚያረጉት። እግዚአብሔር ለምን ይዘገያል? የተሻለ ነገር ሊሰጣችሁ ስለሚፈል። በእያንዳንዱ ዘገየብኝ ባላችሁት ጉዳይ እግዚአብሔር አምላክ ሚመስል አይደለም፣ የሚበልጥ ይሰጣቸዋል። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለ እናንተ ደስ ይለኛል አለ። ስለዚህ በአልዓዛር ጉዳይ እምነት ለጴጥሮስ በአልዓዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ እውነቴን ነው ምነግር እኔ ዛሬ እነግርሃለሁ። አንተ ማለት በዘገየብህ ጉዳይ ጋር እግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። ኢምፖስብል የተባለ ነገር አለ። ጋድ ዘ ጋድ ኦፍ ኢምፖስብል፣ እግዚአብሔር የኢምፖስብል አምላክ። አይቻልም የተባለ የአንዳንዶቻቸው ሜዲካል ሪከርድ እግዚአብሔር ዛሬ ማለት ይቀይረዋል። ሜዲካል ሪከርዳችሁን ካንሰር፣ ስኳር፣ ኤች አይ ቪ የልብ ድካም፣ ልዩ ልዩ ህመም በጌታ በኢየሱስ ስም ይቀይራል። ከሰኞ እስከ ከሰኞ ከሰኞ እስከ ማክሰኞ እግዚአብሔር አ